ገብርኤልም ካልኩ አልምልም ይ እንትና ግን አንተ እንትነ ተራልሽ እንደሚለኝ አላቅም። ጆን ዳንኤልን ጠይቀው ምን ያህል ቆንጆ ነው፣ ጌታ ይነግራል። እኔ እኮ አሁን ሪከርድም ደግሞ ይደል ለሪከርድም ይመቻች ይመቻቻል። እዚህ የሆነ ነገር ብንል አልፈለግኩትም፣ ለዛ ነው ደግሞ። ልታጣሉኝ ነው ከሷ ጋር ፈረሱ ወጣ አላለም። ተጫወታለህ። ቆይ ገዝታ ወድቼ ልምጣ። ጃንዬ ግን አየህ፣ ውበቴን አንድ የመጨረሻ ነች። ባለቀበት አመልክ፣ ውበቴን አመንክ አረ፣ ጃኒዬ ይቅርታ አድርጊልኝ። ያለ ፊልተር በስማ አምፑል። ጃለልን ነው የምትመሲው? ጃለሌ ነው ጃለኔ። ጃለል ጃለል። ግን እንትን ሰምቼ ዝም ብሎ ስለለመደ ነው እንጂ ማርያምን፣ ኖርማል እኮ ነው፣ አታስጠይም እኮ ጃኒ። እግዚአብሔር፣ ቁም ነገር እናወራ እስኪ። ምኖ ይደብራል ለምነው ያጣ ሰው ተሳድበው ይሮጣል፣ አይደለም የሚባለው ከዚህ ሚዩት የሚደረጉት ናቸው እኮ አንተ ቤት እንደዚህ አይነት እንትን የሚጽፉት ወይ እንዲህ ምናምን ያልሻቸው ይሆናሉ። ፌክ አካውንት እየመጡ የሚጽፉት የኔ አባት ኖርማል ነው። አይ በቃ እግዚአብሔር ድንጋይስ ይደብረኛል። በቃ ስለ ጃኒ ያታ ማርያም ፍቱ በቃ በቃ ሰው እንደዚህ ሀምብል ሲሆን በቃ በፍቅር እንትን ማለት ነው። ምን አረገቻችሁ ሜም ይወልድሽ ሳምንት ሙሉ ጃን አንቺን ስንት ሜም እንዳየው መዳን ያለምን እሬ እስክሮል አደርጋለሁ። ሜም ነው ያን እንዳለ አሁን ላይ የሚሰሩት ያለው ሰው ፐርፊውም፣ በቃ ዶናት፣ አንድ ዶናት፣ አንድ ዶናት ምን አይነት ቅጣት አንድ ዶናት፣ ኧረ አንድ ዶናት በፐርፊውም እና በእንትን ሞልቶልናል፣ እናመሰግናለን። በጣም ን ቀለል ያለች ቅጣት ክርስቶስን ክርስቶስን ብያቸው የመጨረሻ የመጨረሻ ጌሚናት ጋይስ ሶስት ሺህ እንላት ጊፍት የሌላችሁ ዋጋ ዛሬ ምናም በኋላ ማርያምን ጋይስ ትሪፕል ነው። እንጠቀም አንድ መኒገም ብቻ ላስቸግራቸው። አንድ መኒገን ሌላውን በታብታብ እናልፈዋለን። አንድ መኒገን በእግዚአብሔር። አንድ መኒገን ሌላውን በታብታብ እናልፈዋለን። በእግዚአብሔር እንዳትሰጡኝ። በእግዚአብሔር አገኘሁ። ሙለርዬ፣ የእኔ አባት ቴንኪ ሶማች እ ቴንኪ ሶማች። ምን አባት ሄዳርገሽ፣ ሙለር። ጋይስ ታብታብ አድርጎ አሁን አሁን ታብታብ አድርጎ ታብታብ ይደብደብ። ስክሪኑ ጋይስ፣ ስክሪኑ ይደብደብ። እስክሪን ደብደብ ጋይስ። እሺ እስከዛ እንትን ቅጣት ንገርኝ ኮሜንት ላይ ለማኝ። አዎ ለማኝ ነኝ እኔ። እሺ ተራም ይዘኝ እንዳይመስል እንደሌሎቹ እየለመንኩ ነው። ጊፍት እዚህ ጋር እየለመንኩ ነው እንዳልሸነፍ። ጨዋታ ለመዳችሁ ሌላ ጌመር ጋር ሄዳላችሁ ለማኝ ብላችሁ

ወይኔ አሽቃባጭ አሽቃባጭ! ወይኔ ስ ሰርፕራይዝ ከች! ምን አይነት ነው? ምን አይነት የክብር ጉዳይ ነው? እግዚአብሔር አሁን ዝም ስሞል ቦይ

ባለቀበት ነበር ጋይስ ሌላ ይኸው አለሌላ የምንጮታለን። ግን ይሄን ግን ተቀጣልኝ፣ እንደዛ ነው የተጫወትነው። ልቀጣቀለል ያለ ቅጣት እሺ ቅጣት ጻፉልኝ ጋይስ፣ በማርያም ምን ማለት? ቅጣት ጻፉልኝ። ቅጣት የሆነ በቃ ከባድ ቅጣት ጻፉልኝ። ቶሎ ቶሎ ጻፉ። አንደኛ ማክስን ታወጣለህ። ማክስን ታወጣለህ ማስካ ሁለተኛ ሻወር ትገባልኛለን። ሻወር በ12 ሁለተኛ ነገር በ12 ሁለተኛ ነገር ሻወር አይገባም። ሀያ ሺህ እና በቃ ከዛ በላይ መሆን ነበረበት። እሺ ቀይ ሽንኩርቱ አመጣና ትከፍለዋለህ። ቀይ ሽንኩርቱ ትከፍለውና ኮልጌት ታደርግበታለህ። ኮልጌት ታደርግበትና ለአምስት ደቂቃ አሁን ላይ ማሳጅ ታደርገዋለህ። ትንሽ ማስኩን ዝቅ አድርገኸው እዚህ ስር ነው የምታደርገው፣ ለአምስት ደቂቃ ማሳጅ። ሁለተኛም ቃሪያ ትበላለህ። ቃሪያ፣ እሺ። ቃሪያውን እንደዚህ በዚህ በኩል እንደምትበለው እንደ ታውቃለህ ዝም ብለህ ክፍት አድርገው እዚህ ጋር ታምጥቷለህ። ጠጋ ብያ ላ ይሰማል ይለህ ወይኒ በስመ አብ ብሎ ደግሞ ስለማይወጣ ብዙ እንትን ይቃጠላለሁ። ይሁን እሺ፣ አምስት ቃሪያ ነው የምትበላው። እሺ፣ አምስት ቃሪያ እና አራተኛ ምንን ይቆረጥል አራም ስራም አይ እዚህ ነው። እ ያልጨርሰ የሚደብረ ነው። ማርያምን ስለ አንቺ የተጻፈ ባነብልሽ ጃኒ፣ እግዚአብሔርን እኔ ግን እንዳንተ አደለ ነው አላልኩ፣ እንደዚ አላልኩ እኔ ያለ ነኝ። አራተኛ ጃኒ ያላቅሜ አቅሜ እንትን ስላልኩ ይቅርታ ብለ ትንከባልላለ። ሰላሳ ጊዜ ትንከባልላለ። ውሃ ደፍሰ ሰላሳ ጊዜ ትንከባልልልናለ። ሩታ አንድ ጊዜ፣ ሩታ ውጪ አንድ ጊዜ ውጪ። ሽንኩርት ላይ ኮልጌታ አይደለም አደረገው። ከዛ አይንንም ማሳጅ ለአምስት ደቂቃ እሺ እና እንትን ቃሪያ መብላት፣ ቃሪያ አራተኛ ቃሪያ ትበላል። አንድ ቃሪያ ነው ያለው ቅድም ያዩትን ነው ማመጠው። ለምን ካልሆነ ቀይራ ወይ ሌላ ቅጣት ተቀጣ። አምስት ቅጣት ሰጠው እኮ ባይዘ ወይ ከአምስቱ መረጠ ተቀጣም። እኔ ሶስት ቅጣት ሰተኛ ያለ መርጬ የተቀጣሁት አንቺ። እኔ እግዚአብሔርን እንደዚህ ነው የቀጣሽ። ግን እኔ እና ያውም ደግሞ ለሪካርድ የሚተርፍ ማርያምን በጣም ነው የሚያስጠላው። እኔ እኮ አውቄ ነው ዝም ያልኩ። አንደኛ ሽንኩርት፣ ቆይ ላምጣሽ። ፊልተራሻል ማለት ነው ማለት ላይ የሆነ ነገር እያልከኝ ነው ማለት ነው። ገብቶሃል? እስታክ እያረክ ነው ቤላ ስታክ እያደረክ ነው። ስልክዬ፣ ነይ አባት። ካርድ ገዛሽ? ካርድ ገዛሽ አላልኩም። ካርድ አስገባ፣ ደስ ይላል በጣም። ከምግራ አመዴ ጠፋች፣ አመዴ ሄደ። ብሄድ ይሻለዋል፣ ብሄድ ይሻለዋል። ግን እኔ እንደዚህ አይነት ሴት መሆኔን ማወቅ እንዳለበት ልንገረው ብዬ ነው። ሲግማ ጋር ሲግማ ጋር ሄደ እስሩት። ሲደውልላለው ሰውጣሽ ቅድም ቀድም ስደውል አታነሳም። ኧረ አገኘዋለሁ። በደንብ ነው የማገኘው። በደንብ በደንብ ነው የማገኘው። እሺ የኔ አባት።